በእለቱ ያዘጋጀናቸው ጥያቄዎች አብዛኛዎቹ ንስሐን የተመለከቱ ናቸው። ጾም ጊዜም ስለሆነ እንደምታውቁት በዚህ የጾም ወቅት ደግሞ አንዱ የንስሐ ጊዜ ስለሆነ በዚያ ዙሪያ ብንማማር የተሻለ ነው በሚል ነው። ስለዚህ አንደኛ ጥያቄ ለመምህሮቻችን ንስሐ ማለት ምን ማለት ነው? ብዙ ጊዜ ምእመናን ንስሐ እንዲገቡ በመምህራንና በመጻሕፍት ይመከራሉ። ስለዚህ ንስሐ ለምእመናን አስፈላጊ መሆኑ ምንድን ነው? ንስሐ ማለትስ ምንድን ነው? ይላል በዚህ ላይ ማብራሪያ ይሰጡልናል ማለት ነው። ለምን አደራችሁ ደና ካደራችሁ ደና ካደር ከተገናኘን ለተጠየቅነው ጥያቄ ሙሉ ባይሆንም እና ያው ምናቁ ምናውቀውን ለመመለስ ለመመለስ እንኳን አይመስለኝም። ለመናገር ያክል ነው የተገኘ ነው። ከሁሉ በላይ ግን አጋጣሚው በጣም ጥሩ ስለሆነ የኔታ ሃይለ ማርያም በመካከላችን በመገኘታቸው በጣም ጥሩ አጋጣሚ እንደሆነ ይሰማኛል። እንግዲህ ንስሐ ንስሐ አንዱ የሚያውቀው ሌላ የማያውቀው የአንዱ የሆነ የሌላው ያልሆነ የዚያ የዚህ የሚባል ሳይሆን የጋራ ጉዳይ በመሆኑ ሁሉም ያውቀዋል በየደረጃው ብለን እናምናለን። ጥያቄውን በቀጥታ ከማብራራት አንጻር ንስሐ ምንድን ነው? ስለ ንስሐ ምንነት መጽሐፍት መምህራንም የተናገሩት አለ። ከመጽሐፍት ከመምህራን ባሻገር ራሱ መድኃኒታችን ክርስቶስን በዘመነ ስጋዌ ወይም በትምህርት ዘመን የተናገራቸው አሉ። ምዕራፍ ቁጥር ከመጥቀስ በፊትና እንደ መነሻ ግን ንስሐ ምንድን ነው ከተባለ ንስሐ በኃጢአት ምክንያት ለተሰበረች ነፍስ አስተማማኝ ወጌሻ ነው ልንለው እንችላለን ንስሐ አንደኛ ትርጉሙ ይህን የሚመስል ነው በባህሪው ሁለተኛው ንስሐ በኃጢአት ምክንያት ተለይታው ነፍስ በኃጢአት ምክንያት ተለይታው ወደ ኖረች ወደ እግዚአብሔር መድረሻ መሰላል ነው ሶስተኛ፣ ንስሐ ማለት በኃጢአት ነፍሳችን በሀጢያት ምክንያት ወድቃ ከምትኖርበት የማይሆን ዝቅታ ከፍ የምትልበት የምትደርስበት መሰላል ነው። ስለዚህ ንስሐ ወየሻ ነው። የነፍስ ወየሻ፣ የነፍስ መሰላል ነው፣ የነፍስ ድልድይ ነው። በባህሪው እንደዚህ አይነት ነገሮች አሉት ንስሐ በሌላ በኩል ንስሐ በኃጢአትና ከኃጢአት ጋር ተያያዥነት ባላቸው ነፍስ ላይ አይተኬ ጉዳት በሚያደርሱ ነገሮች ምክንያት የቆሸሸችን ነፍስ ያለ ቅድመ ሁኔታ ሊያጠብ የሚችል አሁንም አስተማማኝ ብለው ጥሩ ነው። አስተማማኝ ውሃ ነው ወይም ከውሃ ጋር ተጨምሮ እድፍ ሊያጸዳ የሚችል ነገር ነው። ነፍስ ላይ በእንደዚህ አይነት መንገድ ስራ ይሰራል። ሌላውና አብሮ የሚሄደው ንስሐ ምንድን ነው ከተባለ፣ ባለማወቅ በክህደት በኃጢአትና በመሳሰሉት ምክንያት የታወረች አይነ ነፍሳችን ተገልጻ እንድታይ ሊያደርግ የሚችል ሕክምና ነው። በተለያየ ምክንያት ለጎበጠ ለተሰበረ መሄድ መቆም መምጣት መነሳት ለተሳነው ሰብእና ሙሉ የተባለ ህክምና ነው ስ ንስሐ ለስጋም ጭምር ነው ጥቅሙ ለነፍስ ብቻ አይደለም የነፍስ በሽተኛነት ለስጋም ይተርፋል ሰው በነፍሱ የነፍስ ጤና ካጣ በስጋውም እንደዚያ ነው። መቅበዝበዝ ማበድ ይጀምራል። እየበላም ማይጠግብ እየጠጣ ማይረካ፣ ለብሶ የመድመቅ ስሜት የማይሰማው የሄደ የቆመ ያክል የሚሰማው እየተነገረው የማይሰማ የመደንቆር ስሜቱ ከፍ ያለ፣ በእንደዚህ አይነት የጤና መዋዠቅ ውስጥ ያለ በስጋው ችግር ያለበት ሰው ካለ እርሱ ማን ነው ካላችሁ፣ በነፍሱ በኩል ችግር የተፈጠረበት ሰው ነው። ስለዚህ ነፍስ ስ ንስሐ ነፍስን ብቻ ሳይሆን ስጋንም ማከም የሚችል ከሰማይ ለእኛ ሰማያዊ እንድንሆን የተሰጠን ልዩ ሕክምናችን ነው። እንግዲህ ንስሐን ከምዕራፍ ቁጥር መጥቀስ ባሻገር በተግባር ይሄ የሚመስል ነገር እንዳለው እኔም አንዱ ተነሳይ ስለሆን እንደ ካህን ንስሐ እንድሰጥ የታዘዝኩ በሆነም ከጌታ እንደ አንድ ኃጢአተኛ አገልጋይ ደግሞ ንስሐ ምገባም ስለሆነ በተግባር የማውቀው ለነፍሴ ንስሐ ይህን የሚመስል ትርጉምን ያለው እና ምንድን ነው ለሚለው ያው ጥያቄ ስለሆነ ሁሉንም መናገር ሳይሆን የገባኝን መናገር እና ወደ ሌሎቹም ማለፍ እንዳለብን ስለማስብ ለአንደኛው ጥያቄ እኔ የማውቀው ይሄን የሚመስል ነገር ነው ያለው። እንግዲህ ቀሪ ቀሪና ዋና ዋና ተጨማሪ ነገሮችንም የኔታ ኃይለማርያም እያስተካከሉት እያከሙት፣ እንደ ትርጓሜ ምር ቢሄዱም ደስ ይለኛል። ፈቃድዎት ከሆነ ወደ የኔታ ኃይለማርያም ላሸጋግረው ይፈቀድልኝ። እሺ፣ እንደምን አደራችሁም። አሜን። ያገናኘን አምላካችን ስሙ የተመሰገነ ይሁን። ንስሐ፣ በእውነቱ መልአከ ምሕረት በጣም በጥሩ ሁኔታ ነው የገለጹት። በእርግጥ ጽንሰ ሀሳቡ አብዛኛው ሰው ጠፍቶት አይደለም፣ መተግበር ላይ ነው የንስሐ መሰረታዊ ችግራችን። አሁን እኛ እንደ ቤተክርስቲያን ሲታይ ግን እንዲያው መቼስ ለመተግበር የሚያነሳሳው ጉዳዩን በሚገባ ማወቅ ነው ከተባለ ዘንድ ነው እንጂ ስለ ንስሐ ያን ያህል የማያውቅ ሰው አለ ተብሎ አይገመትም። ግን የእውቀቱ ሁኔታ የጠራ እና ያልጠራ የመሆን ነገር ይገጥመዋል። እንደተነገረው ዞሮ ዞሮ ንስሐ የለውጥ መንገድ ነው። ንስሐ የሚባለው በጣም በቤተ ክርስቲያን የዘወትር ተግባር ነው። ንስሐ ማለት ነው መውደቅ፣ መነሳት፣ መታመም፣ መዳን እንዳለ ሁሉ በነፍስ ሰው መች ሰዎች ነን እንደምታቁት፣ የማይበድል ሰው የለም። ቅድም አላከብረ ሲሉ ነበር። እኛም ካህናቱ እናጠፋለን፣ ንስሐ እንገባለን፣ ንስሐ አባታለን የመናን ብቻ አይደለም። መውደቅ መነሳት ያለ ነው ግን ሁልጊዜ የሚደረግ ነው ንስሐ። የሆነ አንድ ቀን የሆነ ጊዜ ተደርጎ የሚያልቅ ሳይሆን ሁልጊዜ የሚከናወን የክርስቲያናዊ ሕይወት ጉዞ ነው እና ዋና እንትኑ ግን ለውጥ ነው። ከኃጢአት ወደ ጽድቅ፣ ከክፋት ወደ በጎነት፣ ከመጥፋት ወደ መመለስ ሁልጊዜ የእርቅ ተግባር ማለት ነው። እግዚአብሔርን እናሳዝነዋለን መልሰን ይቅርታ እንጠይቀዋለን እናሳዝነዋለን መልሰን ይቅርታ እንጠይቀዋለን ይሄ የመታረቂያው ስነ ስርዓት ነው እንግዲህ የእርቅ ስነ ስርዓት ነው ንስሐ የሚባለው ጌታችንም በሉቃስ ወንጌል ምዕራፍ 15 ላይ የጠፉ የጠፉ የጠፉ ነገሮችን ይህን የንስሐን ሁኔታ በጠፉ ነገሮች መስሎ ተናግሯል ስለ ጠፋ በግ መቶ በግ ኑሮት መቶ በጎች አሉት ። አንዱ ጠፋ፣ ዘጠና ዘጠኙ እያሉት ዘጠና ዘጠኙን ትቶ አንዱን ፍለጋ ሄደ ይላል። አሁን እግዚአብሔር አንድ ሰው ሲጠፋ ምን ያህል የዚያ ሰው መጥፋት እንደሚያሳዝነው ወይም ደግሞ እግዚአብሔር አንድ ሰው ነው አይና አንድ ሰው ቀረ መጣ አይልም። እኛ ደና አሁን ሰው ከሃይማኖቱ ሲወጣ ከምግባር እ ተበላሸ ተበላሸ ብለን ዝም እንላለን። እግዚአብሔር እንደዚህ አይደለም። በቃ የራሷ ጉዳይ አይልም እግዚአብሔር ለአንድ ሰው በጣም ትልቅ ዋጋ ስላለው ይህንን ዋጋ ሲገልጽ መቶ በግ ያለው ገበሬ ዘጠና ዘጠኙ እያሉት አንድ ሲጠፋበት አንዱን ፍለጋ ሄደ ይላል። እግዚአብሔር እኛ በኃጢአት ስንጠፋበት ምን ያህል እንደሚፈልገን፣ ወርቅ የጠፋባት ሴት አንድ ድሪም ጠፍቷት ቤቷ ያለውን ዕቃ ሁሉ ፈነቃቅላ መብራት አብርታ ፈለገችው ይላል። ይሄ የእግዚአብሔር ፍለጋ ነው። አሁን እኛ የሚመስለን ስንበድል በቃ እግዚአብሔር አይፈልገኝም በቃ እኔ እንግዲህ ንስሐን ብገባ ይቀር አይለኝም ወደሚል ነው። እንደውም ይሄ ነውር ነው። እንደዚህ እንደው አይባልም። መጀመሪያውን እኛ ጠላ ነው እንጂ መች እሱ ጠላ የፈለገ ምን በድል እኮ እግዚአብሔር አይጠላንም ስንበድል። እኛ ጠላ ነው። አስገድዶ አይወደንም። ፍቅር በግድ አይሆንም እንደምታውቁት። ሁሌ ምን ጠላው እኛን ከተመለስን እሱ ለመቀበል ዝግጁ ነው። ስለዚህ እነዛን ፍለጋዎች በወንጌል የተጻፉት ለዚህ ነው። ወርቅ ጠፋት ይላል። አሁን ወርቅ የተባለበት ምክንያት ምንድን ነው? ለእግዚአብሔር አንድ ሰው ወርቅ ነው። ለእኛ ወርቅ የከበረ ለዛውም እኮ የጠፋት የጣት ወርቅ ሁለት ግራም ምናምን አደለም፣ የአንገት ሀብል ምዝምዝ ወርቅ የሚባለው ነው። ብዙ ግራም ያለው ማለት ነው። በዚያ ነው አንድን ሰው የመሰለው። እኛ የአንገታችን ወርቅ ሲጠፋብን የምናዝነውን ያህል የምንፈልገውን ያህል ሰው ለእግዚአብሔር ወርቅ ነው። ከዛ በኋላ የጠፋውን ልጅ አስከተለ። ንስሐን በደንብ ክርስቲያኖች እንዲረዱት ለማድረግ ነው። እንዲያደረገው የጠፋው ልጅ ወዶ ፈቅዶ የአባቱን ሀብት ተካፍሎ ከዚህ በኋላ እኔ እናንተ ግንኙነት የለውም አንተ ስትሞት ምን አስጠበቀኝ? ይህኔ በቁምህ ርስቴን ወርሼ በቃ የሚደርሰኝ ስተኝ ጎጆ ወጣለሁ እንጂ ገና አንተ ሙተህ ገንዘብ ወርሼ ምናምን ብዬ አልጠብቅም ብሎ የሄደ ልጅ ነው። ገንዘቤ ስጠኝና የሚደርሰኝን እሄዳለሁ አለ። ሄደ፣ ግን ያን ገንዘብ በልጅነት ስለሆነ አጠፋው። ከዛ ተቸገረ። መመለስ ፈለገ እና አሁን ሲያስበው የልጅነት መብቱን በሙሉ ተጠቅሟል። ከአባቱ የሚያገኘውን ድርሻ ገንዘቡን ወስዷል። ስለዚህ ለካ ልጅ የመሆን መብት የለኝም። ስለዚህ ህጅ አባቴን ቢያንስ ከአገልጋዮች እንዳንዱ አድርገኝ ይለዋለሁ። እንደ ልጅ መሆን አልችልም። የልጅነት ድርሻዬን በቁሙ አባቴን ገንዘቤን ስጠኝ ብዬ ተካፍዬ አጥፍቻለሁ። ተመልሼ ልጅ መሆን አልችልም ብሎ ሄዶ፣ የሄደው ከባሮች ከአገልጋዮች እንዳንዱ ቁጠረኝ ለማለት ነው። አባትየው ግን ያን ሁሉ አጥፍተህ የት ደርሰህ የት ከርመህ ምን ስታረግ ምናምን ምናምን አላለም ይላል። ከርቀት ሲያየው ይላል አዘነለት። ሂዶ አቅፎ ሳመው፣ በጣም እያለቀሰ አቅፎ ሳመው እና ልጄ ጠፍቶ ነበር ተገኘ፣ ሞተ ስንል ዳነ። ስለዚህ ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት አልብሱት፣ ረዱ፣ አዘጋጁ እንብላ እንጠጣ ደስ ይበለን አለ ይላል። አሁን እግዚአብሔር ስንመለስ በተስፋ መቁረጥ እንዳይሆን ዓይኔን አይቀበለኝም እኔ እንዲህ አድርጌ፣ ይሄን አድርጌ፣ ይሄን አድርጌ እንዴት አድርጎ ይምረኛል እንዳንል ሁልጊዜ እጁን ዘርግቶ የሚጠብቀን አባት እንዳለን የገለጸበት ነው። ስለዚህ ንስሐ ማለት እጁን ዘርግቶ ወደሚጠብቀን የአባታችን እቅፍ የመመለስ ሂደት ማለት ነው። እኛ ነን የሄድነው፣ እሱ እንደዛ እጁ እንደዘረጋ ነው። ልክ ልጅ ከእናቱ ጭን ወረድ ብሎ ሮጥ ብሎ መልሶ እንደሚመለሰው እሱ ዝግጁ ነው ለማቀፍ፣ ለመቀበል በፍቅር። እኛ ነን የሄድነው። ስለዚህ ከሄድን በኋላ ተመልሰን ወደ አባታችን ወደሚወደን እቅፍ የመግባት ሂደት ነው ንስሐ የሚባለው። ታዲያ ተሰምቶን ነው መጸጸት። መጸጸት ይባላል ንስሐ፣ መጸጸት፣ ወዮ የሚወደኝን አባቴን ፈጣሪን ጌታዬን ምን ቀንጥሎኝ አሳዘንኩት፣ ለምን ይህን ሰራው ብለን መጸጸትን፣ ማዘን፣ መቆርቆርን ይመለከታል። ኃጢአትን ከዚያ በኋላ መጸየፍን፣ መጥላትን ይመለከታል። በኃጢአት ማፈርን ይመለከታል። ሰው በኃጢአቱ ካላፈረበት ንስሐ መግባት አይችልም። ካልተጸጸተም ንስሐ ገባ ይባል። ስለዚህ ኃጢአት ማለት መጸጸት፣ መመለስ ወደ አባት እቅፍ መመለስ፣ ኃጢአትን መጥላት፣ መጸየፍ፣ ላለመመለስ መወሰን፣ እንደገና ደግሞ የአስተሳሰብ ለውጥ። በቃ እስካሁን የኖርኩበት ይሄ ይሄ እግዚአብሔርን የሚያሳዝን ሰውነቴን የሚያረክስ ነገር በጎ አይደለም፣ ለእኔ አይሆነኝም ስለዚህ ብሎ ከዚህ በኋላ በዚህ አይነት የህይወት መርህ አልኖርም ብሎ የአስተሳሰብ የአመለካከት ለውጥ ጭምር ማድረግ በጎ ነው ብለን ጥሩ ነው ያስደስተኛል፣ ብለን የኖርንበትን ነገር እስካሁን ተሳስቻለሁ፣ ይሄ አኗኗር መልካም አይደለም ብሎ መቀየር ጭምር ንስሐ ይባላል። ያው መልአከ ምሕረት ያሉትን ነው የምደግመው እንጂ ሌላ አዲስ ነገር የለውም። ንስሐን በዚህ መንገድ ተረዱት። እሺ ለሁለቱም መምህሮቻችን ቃለ ህይወትን ያሰማልን፣ ረጅም የአገልግሎት ዘመንን ያድልልን። የመጀመሪያውን ጥያቄ በሚገባ መልኩ ሁለቱም አብራርተውልናል፣ ሁላችንም ሰምተናል። ሁለተኛው ጥያቄ ለመምህር ሃይለ ማርያም ዘውዱ፣ ንስሐ የምንገባው መቼ ነው? የጊዜ ገደብ አለው ወይንስ ጊዜ የለውም የሚል እና እንዴት ነው ንስሐ የምንገባው? ንስሐ የምንገባው እንዴት ነው የምንገባው ውስጥ መቼ ነው ምን ጊዜ ነው የሚል ነው። ከዚሁ ከንስሐ ጋር እንዲ ወደ ንስሐ ላይ ጊዜ አለው ወይ? ምክንያቱም አንዳንዱ ሰው እኔ ገና ነኝ ብሎ የሚያስብ ብዙ አለ። ድሜ ገና ነው፣ ለንስሐ አልደረስኩም የሚል ስላለ እስኪ እነማን ናቸው ንስሐ የሚገቡት? ምን ጊዜ ይገባሉ ጊዜያቸው እስከ መቼ ሰዓት ይጀምራል የሚል ነው። ወደ መምህር ወጣቱ እኔ ወጣት ነኝ፣ እኔ ልጅ ነኝ፣ እኔ ገና ገና ገና የሚል ሰው አለ። ለኃጢአት ገና ካልሆንክም ስለ ንስሐ ገና ልትሆን አትችልም። ይሄ በጣም ግልጽ ነገር ነው። የንስሐ አንድ ሰው ንስሐ ለመግባት የሚጀምርበት እድሜው መቼ ነው ከተባለ ኃጢአት መስራት የጀመረበት ጊዜ ነው። በነገራችን ላይ ንስሐ ግዴታ አይደለም። አንድ ሰው እድሜ ልኩን ኃጢአት ካልሰራ ንስሐ የመግባት ግዴታ የለበትም። ያልታመመ አይታከምም። ሰው ሐኪም ቤት የሚሄደው ሲታመም ነው። የሚፈረድበት ወንጀል ሲሰራ ነው። ወንጀል ያልሰራ ሰው አይታስ በእርግጥ ዘመኑ ተጣሟልና የሀሰት ቅርሳ ነሳ ይችላል። በቤተክርስቲያን እንደዛ የለም። ስለዚህ በእድሜ ደረጃ ልጆች ንስሐ መግባት የሚጀምሩበት መቼ ነው የሚለውን እድሜ ያየን እንደሆነ ኃጢአት መስራት የሚጀምሩበት ነው። ሰው ንስሐ የሚገባው ኃጢአት ሲሰራ ስለሆነ ኃጢአቱን ተረድቶ ኃጢአት መሆኑን አውቆ ኃጢአት መስራት ከቻለ ከዚያ ጊዜ ጀምሮ ንስሐ ይገባል ማለት ነው። የሰው ልጅ ወጣቶች፣ ሰምታችሁኛል። እኔ ልጅ ነኝ፣ እኔ ወጣት ነኝ፣ እኔ ገና ነኝ የሚባል የለም ለኃጢአቱ ብርቱ ለንስሐ ደካማ መሆን ተገቢ ስላልሆነ ኃጢአት መስራት ከቻልንበት ጊዜ ጀምሮ ንስሐ መግባት አለብን። ምክንያቱም ያው ስንወድቅ መነሳት ማለት ነው። ንስሐ ማለት እኮ ሌላ ነገር የለውም። ክርስቲያኖች፣ አሁን የከተማ ሰው ለነገሩ እንዲህ ያለው አይገባውም። ብዙዎቻችሁ እንደኛ ገጠር ተወልዳችሁ ከሆነ በገጠር ስናድግ ክረምቱ ዳጡ እያነሳ ያፈርጠናል። ጭቃውም ላይ እሾህም ላይ መቼም እንወዳድቃለን። ሰው ሲወድቅ ብድግ ነው አደለ? ወዲያው ቶሎ ብለን ደሞ እንዲያውም አንዳንዴ ብቻችን ከሆን ሰው ዞር ዞር፣ ሰው አይቶኝ ይሆን እግዚኦ ብሎ ቶሎ ብድግ ይላል። ጭቃ ይዘን እንዳንነሳ አቧራም ይዘን እንዳንነሳ ቶሎ ተነስተን አቧራችን አራግፈን ጭቃችን ጠርገን፣ አይደለም? ንስሐ ማለት እኮ ይሄ ነው። ስለዚህ ንስሐ በወደቁ ቁጥር ነው። በድግግሞሹም ከጊዜ አንፃር ጊዜ ሁለት ነገር ያመለክታል። አንደኛው ሰው በምን ያህል እድሜው ንስሐ መግባት ይጀምራል ከተባለ ኃጢአት መስራት በሚጀምርበት እድሜው ኃጢአት መስራት ከቻለ ጀምሮ፣ ካወቀ ጀምሮ ነው ከዛ በኋላ ለምን ያህል ጊዜ አንድ ሰው አንድ ጊዜ ነው፣ ሁለት ጊዜ ነው፣ አስር ጊዜ ነው ለሚለው ግን በወደቅን ቁጥር መነሳት ነው። መጀመሪያውኑ ላለመውደቅ መጠንቀቅ ነው። ሰው መቼስ ገበያ፣ መንገድ ሲወጣ መውደቅ አለብኝ ብሎ ወስኖ አይወጣም። እንዳይወድቅ ተጠንቅቆ ማያንሸራትት ጫማ ለብሶ ወገቡን ትጥቅ አድርጎ የሚረግጠውን እያየ እየመረጠ ይሄዳል። ግን አክሲደንት፣ ድንገት የረገጠው ደህና መስሎ ድንጋዩ ተንዶ ጭቃውም ይጥለዋል። ወዲያው ብድግ ነው የሚባለው። በቃ በወደቅን ቁጥር መነሳት ነው። አይ ቅድም ወደቅኩ ተነሳሁ፣ ደግሜ ደግሞ ታች ወደቅኩ ተነሳሁ፣ አሁንስ አልነሳም ብሎ እዚያ ወድቆ የሚቀር ሰው አለ? የአእምሮ ጤነኛ ከሆነ ማለት ነው። ምናልባት ሁኔታው ለመነሳት የማያስችልና ጉዳቱ የከፋ ከሆነ እርዳታ መጠየቅ ነው። አረ ድረሱልኝ፣ አንሱኝ ተብሎ ይጮሃል እንጂ ሶስቴ ወድቅ ያለው በአራተኛው ሳልነሳም እዚሁ ተኝቼ ልደር የሚል ሞኝ የለም። አሁን በነፍስ ግን ሰው እንደዚያ ነው። አንዴ ገብቼ ሁለቴ ረ አረ፣ ንስሐ አባቴስ ምን ይሉኝ እንዴ? እሳቸው ምን ይላሉ? እግዚአብሔር ምን ይለኝ የሚባለው? እግዚአብሔርስ ምን ይላል? ኃጢአት ላይ ተዘፍዘፈን ዝም ስንል ምን ይለናል እግዚአብሔርስ? ብዙ ጊዜ እኛ ሰው ምን ይለኝ ነው እንጂ እግዚአብሔር ምን ይለኝ እንረሳዋለን። እና ንስሐ የሚገባው በወደቅን ቁጥር ነው። ላለመውደቅ ጥረት እናደርጋለን። ከወደቅን ግን እንነሳለን። ምንጊዜ ጊዜ ለዚህ ነው ቅዱስ ጴጥሮስ ክርስቶስን ጠይቆታል። ወንድሜ ቢበድለኝ በቀን ስንት ጊዜ ይቅልለው እችላለሁ? የሚለው ንስሐን ጭምር ይመለከታል። እንዲሁ አሁን ሰባት ጊዜ በቀን ቢያናድደኝ ቢበድለኝ፣ ሰባት ጊዜ ይቅልለው ነው አለ። ሰባት ጊዜ ነው ሲለው፣ ሰባት ጊዜ አይደለም እይብለከ እስከስብ አለው አላ እስከ ሰባ በስብ ሰባት ጊዜ አይደለም፣ በቀን ሰባት ጊዜ ሰባ እንኳን ቢበድልህ ይቅር በለው። አሁን አሁን ያ 400 ምናምን ነውና ቁጥር አይደለም። ይሄ ቁጥር አይደለም። ይሄ የሆነ ቁጥር ሰባት ወይም 449 የሚባል ቁጥር እንዳይመስላችሁ። ይሄ ጥቂት ጊዜ አይደለም። በቃ በበደለው ቁጥር ይቅር በለው ነው። ብዙ ጊዜ ደጋግሞ ደጋግሞ ቢበድልህ ይቅር በለው ነው። ጴጥሮስ የምን አንደረኛ ስለሆነ ምእመናን እየበደሉ እየመጡ በቀን ደጋግመው ደጋግመው በአንድ ኃጢአት እንኳን ንስሐ ቢገቡ ቀኑን አስጣቸው ነው። ስለዚህ ንስሐ ገደብ የለውም። ሕክምና ገደብ እንደሌለው ሁሉ ሰው ይታመማል፣ ይታከማል፣ ይታመማል፣ ይታከማል። አይ ትናንት ታክሜ፣ ባለፈው ታክሜ፣ ዛሬስ አልታከምም ሊባል አይችልም። መታከሚያ እንኳ ቢጠፋ ሰው ዛሬ ተረዳድተው መንገድ ላይ ለምኖ ይታከማል። ስለዚህ የታመመ እንደመታከም፣ የወደቀ እንደመነሳት፣ የተጣላ እንደመታረቅ፣ የተራበ እንደመብላት ስለሆነ ገደብ የለውም። መገደብ ያለብን ግን ኃጢአት የምንሰራበትን ድግግሞች ነው፣ መገደብ በቻልነው መጠን። ተጓዥ የሚጠነቀቀው ላለመውደቅ ነው። የመውደቁን ቁጥር ለመቀነስ ጥረት ይደረጋል። እንደ አንድ አቀበት ስንወጣ ሰባት ጊዜ፣ ስምንት ጊዜ መውደቅ የለብንም። ጥርስም እግርም ይሰበራል። ስለዚህ አንዴ ሁለቴ ከወደቅ በጣም ጠንቀቅ ብለን ምርኩስ ይዘን ልክ እንደዛ በህይወታችን ኃጢአት ላለመስራት እንጠነቅ መጠንቀቅ አለብን፣ እንዳይደጋገምብኝ። አይ ንስሐ በማንኛውም ሰዓት በተደጋጋሚ ይገባል ስለተባለ በቃ ኃጢአቱን እየደጋገማችሁ ስሩ ማለት አይደለም፣ ማለት አይደለም፣ እየተፈቀደ አይደለም። ልክ ወድቆ መነሳት አይቀርም ግን እነሳለው ብሎ ዝም መውደቅ የለም። አንዳንዴ ተንከባለው ገደል መሄድም ሊያጋጥም ስለሚችል ተጓዡ ላለመውደቅ የሚጠነቀቀውን ያህል በኃጢአት ላለመውደቅ ሰውነታችን ላለማርከስ ከእግዚአብሔር ላለመለየት መጠንቀቅ አለብን፣ እንዳይደገምብን በተለይ ያ አንዱ ኃጢአት አንድ ጊዜ ቀኑን አይገባንበት መልሶ መልሶ እንዳይመጣ መጠንቀቅ አለብን። አልችል ብለን ግን ከወደቅን እንደወደቅን መነሳት ነው። ምክንያቱም ትንሳኤ ይለዋል በፊተኛው ትንሳኤ ዕድል ፈንታ ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም። ይኸውም ብሎ ገሃነመ እሳትን ይገልጸዋል ዮሐንስ በራእዩ። አሁን ፊተኛው ትንሣኤ ማለት ክርስቲያኖች፣ ፊተኛው ትንሣኤ የሚባለው ያላመነ ሲያምን የበደለ ንስሐ ሲገባ ነው። ንስሐ መግባት ትንሳኤ ነው። ትንሳኤ ልቡና፣ ትንሳኤ ሕሊና ተብሎ ይጠቀሳል። በኃጢአታችሁ ሙታን ነበራችሁ ይላል ቅዱስ ጳውሎስ። በኃጢአታችሁ ሙታን ነበራችሁ ማለት ይሰሙታል እኮ ሰዎች እኮ በስጋ በህይወት አሉ፣ ግን በስጋ በህይወት እያሉ መበደላቸው ከእግዚአብሔር ለይቷቸዋልና ኃጥአን እንደ ሙታን ይቆጠራሉ። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንደሚለው ማለት ነው። ስለዚህ የቁም ሙት ስለሚያደርገን ኃጢአት በንስሐ ትንሳኤያችን ማወጅ ማለት ነው። ዛሬ በንስሐ የተነሳ ሰው ሁለተኛው ሞት ማለት ገሃነመ እሳት በእርሱ ላይ ስልጣን የለውም። ስለዚህ ትንሣኤ ስለሆነ በኃጢአት እንደሞትን ወዲያውኑ ሳንፈርስ ሳንመሰብስ ቶሎ መነሳት ሙታን እንደሆነ እንዳንቀጥል ስለሆነ ማለት ነው። እና ጊዜውን በዚህ መንገድ ብናየው በጣም መልካም ነው። የኔ እዚህ ድረስ ነው።